በራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምጽ ነው የሳቱ መረጃዎቹ ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ ያብራችሁ ቆይታ አድርጋለሁ አብራችሁ ወደ ቅዳሜ መረጃችን ስናልፍ የኢትዮጵያ አዲስ ኪዳን መጥመቃዊት ቤተክርስቲያን የልማት ኮሚሽን ከባፕቲስት ወርልድ ኤድ ጋር በጋራ በመሆን የሁለት ቀን ሴሚነሪ በአዲስ አበባ ኤርጌል ሆቴል አስጀመረ። ባልደረባችን አማኖ ሌብሶ ተጨማሪያል። ሰላም ጤና ይስጥልን ተመልካቾቻችን፣ አሁን የምንገኘው በአዲስ አበባ ሰገል ሆቴል ነው። እንግዲህ በዛሬው ቀን ማለትም ኅዳር 15 የኢትዮጵያ አዲስ ኪዳን ምክረት ቤተክርስቲያን ልማት ኮሚሽን ከባፕቲስት ወልደ ዴልካ በጋራ በሆኑ የውልቅ ስልጠና አዘጋጅቷል። ስልጠናውን የምናስቃኛችሁ ይሆናል። አብራችሁ ቆዩ። የኢትዮጵያ አዲስ ኪዳን መጥመቃውያን ቤተ ክርስቲያን ከባፕቲስት ወርልድ ኤድ ጋር በጋራ በመሆን ህዳር 15 ቀን ሴሚናሪውን የጀመረ ሲሆን ሴሚናሩም ህዳር 16 ቀን እንደሚቀጥል ተገልጿዋል። በሴሚናሪው ላይም የኢትዮጵያ አዲስ ኪዳን መጥመቃውያን ቤተ ክርስቲያን ፕሬዚዳንት አቶ ታዬ ደገፋ፣ የቤተ ክርስቲያን የልማት ኮሚሽን ኮሚሽነር አቶ ማሞ ቀጸላ፣ በባፕቲስት ወርልድ ኤድ የአቅም ግንባታ ስፔሻሊስት ሄለን ቺሜምቦ እንዲሁም መጋቢ ሙጋቢ ከኦል አፍሪካን ባፕቲስት ሜን ፌሎውሺፕ በስፍራው ተገኝተዋል። በነበረው መራግብ ላይ ቤተክርስቲያኒቱ ፕሬዚዳንት እንዲሁም የልማት ኮሚሽኑ ኮሚሽነር ከተለያዩ ባፕቲስት ቤተ እምነት ለመጡ ተካፋዮች የእንኳን ደህና መጣቸው መልእክታቸውን አስተላልፈዋል። በጠዋቱ ክፍለ ጊዜ ላይም ወንድም ቴድሮስ ገብረ መስቀል የሚፈጠሩ አደጋዎች ላይ ቅድሚያ ማስጠንቀቅና እርምጃ መውሰድ እና አስመልክቶ ስልጠና ሰጥተዋል። ከባፕቲስት ወርልዴድ በስፍሮ የተገኙት አለን ቺሜቦ ፍጥረትን በመንከባከብና አካባቢን በባለድራነት ራነት ከመያዝ አንጻር ቤተ ክርስቲያን የምትጫወተው ሚና አስመልክተው ስልጠና ሰጥተዋል። ህዳር 16 በሚቀጥለው ስልጠና ደግሞ ከሰላም ግንባታ አንጻር አለን ቺሜቦ ከወንዶች አገልግሎት አንጻር ፓስተር ሙጋቢ ከኡጋንዳ እንዲሁም ከእርቅና ግጭት አፈታት አንጻር አቶ አለማየሁ ስዩም ስልጠና እንደሚሰጡ ይጠበቃል። እኔ ስሜ ማሞ ቀጸላ ይባላል። የኢትዮጵያ አዲስ ኪዳን መጥምቃት ቤተክርስቲያን ልማት ኮሚሽን ዳይሬክተር ነኝ። ዛሬ እዚህ የተገኘ ነው በኢትዮጵያ አዲስ ኪዳን መጥምቃት ቤተክርስቲያን ልማት ኮሚሽን እና በባፕቲስት ወርልድ አላያንስ ትብብር የባፕቲስት ዲኖሚኔሽኖችን በማስተባበር የዲዛስተር ረስፖንስ ፒስ ቢልዲንግ እንዲሁም ደግሞ በተለያዩ የልማት ዙሪያዎች ላይ ውይይት፣ ምክክር ለማድረግ እና ወርክሾፕ ለማካሄድ ከተለያዩ የባፕቲስት ዲኖሚኔሽኖች ከመጡ ወገኖች ጋር ምክክር ለማድረግ ነው እዚህ የተገኘ ነው። በልማት ዙሪያ በሴቶች አቅም ማጎልበት በውሃ ልጆች ትምህርትና እድገት ላይ እንዲሁም በግብርናና የምግብ ዋስትናን በማረጋገጥ በተለያዩ ቦታዎች ደግሞ የአስቸኳይ ጊዜ እርዳታዎች በሚያስፈልጉባቸው ለምሳሌ ተፈጥሮ አደጋ ሲያጋጥም፣ ሰው ሰራሽ አደጋዎች ሲያጋጥሙ ለተፈናቀሉ እና ለተለያየ ጉዳት ለተዳረጉ ወገኖች አስፈላጊውን ድጋፍ በማድረግ የራሱን አስተዋጽኦ እየተወጣ ይገኛል። ልማት ኮሚሽኑ የመጡት የባፕቲስት ዲኖሚኔሽኖች ለመልካም ስራ የእግዚአብሔርም ቃል እንደሚለው ለመልካም ስራ እንዲነቃቁ እንዲበረታቱ፣ እየሰሩ ያሉትን መልካም ስራ አጠናክረው እንዲቀጥሉ ለማስቻል እና በተለያዩ አዳዲስ ራዕዮች ላይ ተነጋግረን ተከፋፍለን ያንን ነገር አጠናክረን እንድንቀጥል የሚያደርግ ስልጠና ነው የሚሆነው ብለን የምንጠብቀው። ስሜ ይባላል የመጣወት ከኡጋንዳ ነው። የኡጋንዳ ባፕቲስት ዩኒን ጠቅላይ ጸሐፊ ነኝ። በዛሬ ሁለት የተገኘው የወልፍሪካን ባፕቲስት ሜን ፌሎሺፕን በመወከል ነው። እዚህ መጣወት በተለይ ለወንድሞች ስልጠና ለመስጠት ነው። ወንዶች ወደ ቀዳሚው ተልኮ እና ወደ ጸሎት እግዚአብሔር በሰጠን ጊዜ መመለስ አለብን። የኢትዮጵያ ስም በመጽሐፍ ቅዱስ ላይ ይገኛል። ኢትዮጵያዊ ጃንደርባ በመጀመሪያ ወንጌል ከሰሙት መካከል ነው። እናም የእርሱ ልጆች ለወንጌል ለማነቃቃት ነው። በዚህ የተገኘሁት ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ ይተርፋሉ ብዬ አስባለሁ። ለዚህ ስልጠና ሰዎች የጋለ ምላሽ እንደሚሰጡ ለዓላማቸው መቆም የሚችሉበትን አቅም እንደሚያገኙ፣ እንዲሁም ለሚፈጠሩ አደጋዎች ምላሽ የመስጠት አቅም እንደሚያዳብሩ ጠብቃለሁ። ስሜ ኤለን ቺሜምቦ ይባላል። የባፕቲስት ወልድ አሊያንስ አካል ከሆነው ከባፕቲስት ወልድ ኤድ ነው የመጣሁት። በዚህ ወርክሾፕ ላይ የመጣሁት ክርስቲያኖችን የሚመለከቱ የተለያዩ ጉዳዮች ላይ ለመነጋገር ነው። በተለይም ደግሞ አካባቢን ስለመንከባከብና ሰላም ግንባታን የምናነሳ ይሆናል። በኢትዮጵያ ለሆኑ ሁኔታ ለማወቅና የእኛንም ልምድ ለመካፈል የመጣ ነው። ይህ የምንማማርበት መድረክ ነው እና ኢትዮጵያውያን ወንድሞቻችን እየሰሩ ካሏቸው የሰላም ግንባታና የአካባቢ ጥበቃ ስራዎች ብዙ እንደምንማር ጠብቃለሁ። ለአደጋዎች ቀድመን እንዴት እንደምንዘጋጅ እና ሲፈጠሩ እንዴት ምላሽ እንደምንሰጥም የምንነጋገር ይሆናል። እንግዲህ በተለይ ይሄ ትሬኒንግ በሁለት መልኩ ነው የተደረገው። አንድም ሰላም ግንባታ ላይ አትኩራ ቤተክርስቲያን አጥብቃ እንደምትሰራ በሰላም ግንባታ ላይ በይበልጥ እንዳገር ቤተክርስቲያንም ልማት ማህበራችንም ስለሚያስፈልገውና ከዚህ የተነሳ ይህንን ትኩረት ሰጥተን ከመስራት አንጻር የሰላም ግንባታ ላይ በዚህ አይነት አቅጣጫ ልንሰራ ነው። አንዱ እሱ ነው። ሁለተኛ ደግሞ በተለይ አገልጋዮቻችን፣ የቤተክርስቲያን መሪዎቻችን እንደገና ደግሞ በልማት ላይ የሚሰማሩ አንድ ላይ በእንዲህ አይነት መልኩ በመገናኘት ይህንን ስልጠና ከፓርትነር ጋራ በጋራ ሆነን የምንሰጥበት ነው። ተመልካቾቻችን፣ የኢትዮጵያ አዲስ ኪዳን መትከት ቤተክርስቲያን ከባፕቲስት ውልድ ኤድ ጋር በጋራ በመሆን ያዘጋጀችው ስልጠና የቤተክርስቲያኒቱን የልማት ስራዎች የበለጠ እንደሚያጠናክርና እንደሚያሳልጥ ይጠበቃል። ኤቫንጀሊካል ቴሌቪዥን፣ አማኒል ሌቢሶ፣ አዲስ አበባ፣ ኢትዮጵያ። ያሰጋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢ ክልል የወጣት መሪ ስልጠና ተካሄደ። ሕዳር 13 እና 14 ቀን 2018 ዓ.ም በክልሉ ቢሮ ከ67 አጥቢያ ቤተክርስቲያናት የተውጣጡ ሰባት ተተኪ ወጣት መሪዎች የተገኙበት የመጀመሪያ ዙር ስልጠና የተሰጠ ሲሆን የቤተክርስቲያኒቱ ዓላማ ያማከለ የወጣቶች አገልግሎት መገንባት በሚል ርዕስ በመጋቢ እርብያስ ገብረ መድን ተሰጥተዋል። የክልሉን ፕሬዚዳንት በመወከል የክልሉ የወጣቶችና የልጆች ቢሮ ኃላፊ የሆኑት መጋቢ ሽመልስ ጠጅ ለወጣቱ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ሰልጣኞች የላኩትን አጥቢያ ቤተክርስቲያን አመስግነዋል። ስልጠናው በቀጣይ ለስድስት ወራት የሚቀጥል መሆኑን እንዳሳወቁና ተሳታፊዎቹ መልካም ጊዜ ማሳለፍ መቻላቸውን ቤተ ክርስቲያኒቷ በፌስቡክ ገጿ ላይ አስታውቃለች። የተከበራችሁ ተመልካቾቻችን ለዛሬ የነበረ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆየሁኝ። መረጃዎቹን ያዘጋጀንላችሁ እኔ ቤተልሔም ደረጀ እና ባልደረባ ሃይማኖ ሊብሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር